ዶክተሩ ራሱ ተጠራጠረና ማን ነው እንዲህ አይነት ነገር ያለህ አለኝ። እግዚአብሔር በተናገረው ቃል ታሪኩ ተለውጦ ነፃ ነው የሚል ወረቀት ሂጄ በጣም አሞኝ ነበር። መጀመሪያ ሆስፒታል ነበር ሄድኩት፣ የአኔት ሆስፒታል ኔት ሆስፒታል ሂጄ ጭንቅላቴ ላይ የሆነ ችግር አለ ሁለት የደም ስሮች አንድ ሆነዋሉ። ሁለት ደም ስሮች አንድ ሆነዋሉ እና ኦፕራሲዮን ትደረጋለህ ከአምስት ቀን በኋላ ና ተብዬ በቃ በቀጠሮ እያለሁ ቼርች፣ በቃ እዚህ መኖሩንም አላውቅም። ግራ ገብቶኝ በቃ እኔ መሞቴ ነው በሚለው ዝም ብዬ በደመነፍስ ወደዚህ ሲመጣ እዚህ ጋ እሱ ሲሰብክ ዝምብዬ ገባው ማለት ግራ ስለገባኝ ያው እንደሚሞት ራሴን ተስፋ ቁርጬ እያለሁ በቃ ወደዚህ ገባውና እንደገባው መልእክቱም ቀጥታ ወደ እኔ መጣ። አሁን ኦፕራሲዮን ቀጠሮ አለብኝ ሰው አለ ስለኝ ተነሳውና ከዛ ኦፕራሶን አትደረግም። ከተደረግ ትሞታለህ። ስለዚህ አሁን መሄዱን ሂድ፣ ተመልሰ ብትታይ አታገኝም። የሚለው ቃል መጠልኝ ከዛ ሄድኩና ግራ ገብቶኝ ቀጥታ ሄጄ እንደገና ማሽን ውስጥ ሲያስገቡኝ ዶክተሩ ራሱ ተጠራጠረና ማን ነው እንዲህ ነገር ያለህ አለኝ። የመረመሪያ ሐኪም ነው ወይስ ሌላ ነው? የመረመረኝ ሐኪም ሳይሆን ሌላ ስፔሻሊስት ነው። መጀመሪያ ያለኝም ስፔሻሊስት ነው። ቀጥሎ ወደ ያለው ደግሞ የተሻለውና ይሄንን ያለ ማን ነው አለና ማሽኑ ውስጥ አየና እግዚአብሔር በተናገረው ቃል ታሪኩ ተለውጦ ነፃ ነው የሚል ወረቀት ሂጄ ቤተማል ማሽኑ ውስጥ ግባ ግን ምን አትሆንም ነው የተባልከው ቲሞት አለ ነው የተባልኩት። መጀመሪያ እና ከሄድክ ይህንን የተባልከው ነገር አታገኝም ነፃ ነው የምትሆነው የሚለው ቃል ነው ለእኔ የደረሰኝ። እንዳለም ቀጥታ ሄድኩ። ነፃ የሚል ወረቀት ተሰጠኝ። ቤትም አልሄድኩም። ፕሮግራም እዚህ አለ። ቀጥታ እኔ ወረቀቱን የታሸጋውን ሂጄ እዚህ ቤት መጠው። እግዚአብሔር ይመስገን ጭንቅላቴ ነፃ ነው አሁን ተስፋ የቆረጣችሁት ተስፋ ያለው እዚህ ቤት እግዚአብሔር ቤት ነው። ተስፋ የሚያስቆርጠን ነገር ብዙ ነገር ይኖራል፣ ግን በእግዚአብሔር ተስፋ አለ። እዚህ ቤት እግዚአብሔር አለ። ተስፋ አትቁረጡ ነው። ዶክተሩ ራሱ ተጠራጠረና ማን ነው እንዲህ ያለ ነገር ያለህ አለኝ። እግዚአብሔር በተናገረው ቃል ታሪኩ ተለውጦ ነፃ ነው የሚል ወረቀት ይሰጠኛል።